ለዚህ መልስ ቢኖረን ኖረው ያው ሰላም አናጣም ነበር ብዬ ነው የማስበው። እንደኔ አመለካከት ብዙ ኢትዮጵያ ውስጥ ብዙ ቅራኔዎች አሉ፣ በታሪክ ሂደት ውስጥ ሲፈጠሩ የነበሩ እና በየጊዜው እየተወሳሰቡ የመጡ እና ለእኔ ኢትዮጵያን ራሱ እንደ ሀገረ መንግስት፣ ኢትዮጵያ ውስጥ የሚገኙ ሁሉም ማህበረሰቦች የጋራ ያልተስማሙባቸው ነገሮች አሉ ብዬ ነው የማስበው እና የተለያየ ራዕይ ያላቸው ሰዎች ግጭት ነው ብዬ ነው የማስበው። ማለት ስለ ታሪክ ሲወራ እርስ በርሱ የሚቃረን አይነት አመለካከት ነው የሚመጣው። ስለ ወደፊቱ ኢትዮጵያ ምን መምሰል አለባት ብለህ ከተለያየ አይነት የማህበረሰብ ክፍል ብጠይቅ በጣም የሚራራቅ አይነት ምኞት እና ራዕይ ነው ያለው፣ ህልም ነው ያለው። እሱ ራሱ የግጭቱ ምንጭ ነው። ምክንያቱም የሆነ ነገር ስትዋጋ አገሩን ለውጣሉ ስትል ወደ ምትለውጥበት የሆነ አይነት ራእይ አለ ወደዛ ነው የምትገፋው እና ስለዚህ ባለፈው ነገር ላይ የወጥነት ያለው አመለካከት የጋራ ግንዛቤ የለም በፓስት ላይ ማለት ነው በታሪክ ላይ በትርክት ላይ እንዴት ነው ነገሮችን የምንረዳው አሁን ያሉ ነገሮችን የምንረዳው ከበፊቱ ተነስተን ነው ወደፊት ስናልም የምናልመው በፊት ከነበርንበት ተነስተን ችግር ነው ብለን ስንፈታ እንደዚህ አይነት ነገር መምጣት አለበት ብለን ነው የምናስበው። እሱም እራሱን የቻለ አስተዋጽኦ አለው ብዬ ነው የማስበው በተለያየ አይነት ህልሞች ስላሉ የሚፎካከሩ ሌላው ደግሞ ሀገሩ ራሱ እንዴት ይዋቀር። አሁን ለምሳሌ ፌዴራሊዝም አለ፣ እሱ ላይ የተለያየ አይነት አመለካከት አለ። እሱ ራሱ ራሱን የቻለ የግጭት ምንጭ ነው ብዬ ነው የማስበው። የሀገረ መንግስቱ ራሱ ማንነት ማለት በታሪክ ውስጥ ሀገረ መንግስቱ ማንነት ነበረው፣ ሃይማኖት ነበረው፣ ቋንቋ ነበረው፣ ታሪክ ነበረው፣ ምልክቶች ነበሩት እና እነሱ በየጊዜው የተለያየ ነገር እየተቀየረ ነው የመጣው እና ግን ወጥ የሆነ አሁንም የተስማማንበት ነገር የለም እሱ ራሱ ራሱን የቻለ ግጭት ምንጭ ነው። ምልክቶች እራሳቸው ማነው ጀግና? የትኛው ባንዲራ ነው ሁሉንም ሰው ሁሉም ሰው የሚቀበለው ባንዲራ የጀክኖች ቀን፣ እንደዚህ አይነት ነገሮች ሲምቦሊክ የሆኑ ማለት ሌላ ሀገር ውስጥ ሰው አውቶማቲካሊ ለምሳሌ ከባንዲራ ጋር ራሱን አይደንቲፋይ ያደርጋል። እዚህ ሀገር ውስጥ ሰልፍ በተጠራ አዲስ አበባ ውስጥ በጣም ማአት አይነት ባንዲራ የምታይበት ያ የሚያሳየው የነበራቸውንም የተለየ አይነት ኤክስፒሪየንስ የሚያልሙትንም ነገር የሚያሳይ እና እነዚያ የሚፎካከሩ አይነት ናቸው። እንደገና ደግሞ ማን ምን ያግኝ ራሱ ማለት የፓወርም ይሁን የሪሶርስ ሼሪንግም ራሱ ማን ምን ይገባዋል የሚለው ነገር ላይ በጣም ብዙ ፉክክር አለ። እነዚህ ግጭቶች የነዛ መነሻ ናቸው። ግጭቶቹ ደግሞ ራሳቸው ማለት የግጭት ታሪክ ስለነበረ እነሱ ራሳቸው እዚህ ነገር ላይ ተደራቢ ችግር ይፈጥራሉ። ማለት ግጭት ስትገባ ሰው ነው የሚሞተው ሰው ነው የምታንቀሳቀሰው። ያንን ነገር ለማንቀሳቀስ ሁልጊዜ ግጭት ሲኖር ትርክት ሊኖረው ይገባል። ግጭት ያለ ትርክት ሊነሳ አይችልም። ናሬቲቭ ሊኖረው ይገባል። እነዚያ ናሬቲቮች ደግሞ እነዚህን ቅራኔዎች የበለጠ እንዲሰፋ እና ሰዎች አብረን ራሱ መቆየት እንችላለን የሚሉትን ነገር እንዲጠራጠሩ እና የሚያደራጁ ሰዎች የሚያንቀሳቀሱ ሰዎች የራሳቸው እውነት ብቸኛ እውነት እንዲሆን በደንብ ይሰራሉ ስለዚህ የተለያየ አይነት ማህበረሰብ የተለያየ ቋንቋ የሚናገሩ የተለያየ ሃይማኖት ውስጥ ያላቸው ኢትዮጵያ ውስጥ የተለያየ አይነት ኤክስፒሪየንስ ነው ያላቸው እሱን እውቅና መስጠት ያስፈልጋል ግን ደግሞ የተለያየ አይነት አመለካከት የተለያየ አይነት ኤክስፒሪየንስ የነበራቸው የተለያየ አይነት ችግር ውስጥ ነው ያለፉት ማለት አብሮንን ችግር መፍታት አይችሉም ማለት አይደለም ግን አሁን ላለንበት ግጭት እነዚህ ነገሮች የራሳቸውን አስተዋጽኦ አድርገዋል ግጭቶቹ ራሳቸው ደግሞ ሌላ ግጭቶች እየወለዱ ናቸው የሚሄዱት፣ እና ባለፉት አምስት ስድስት ዓመታት ሆነ ብታይ የመጀመሪያው ግጭት ቀጥሎ ላሉት ግጭቶች የራሱ አስተዋጽኦ እንዳደረገ ከዚህም መረዳት እንችላለን። የተለያዩ መዋቅራዊ የታሪክ የምልክት የራዕይ የስቴት አመስራረት ታሪክ የስቴቱ ማንነት ስቴቱ የሚናገረው ቋንቋ ስቴት ውስጥ የነበረው በተለያየ ማህበረሰብ ከተለያየ ማህበረሰብ የወጡ አካሎች በሀገር ምስረታ ሂደት ውስጥ የነበራቸው የተለያየ አይነት አመለካከትም ሚናም አሁን ላለው ግጭት የራሱ አስተዋጽኦ አለው ብዬ ነው የማስበው። ራያችን አንዳንድ ጊዜ በጣም የተራራቁ ናቸው። ማለት የፖለቲካ ፓርቲዎች ምናምን ነገር ካየ ማለት አንድ ሀገር ውስጥ የሚኖረት የፖለቲካ ፓርቲ አይመስሉም። ይሄ የመጣው ከኢትዮጵያ አመሰራረት ታሪክ የመጣ ነው ብዬ ነው የማምነው። እኔ እነዚህን ነገሮች ግን በተለየ መንገድ መፍታት እንችላለን። ማለት ለምሳሌ ሌላም ሀገር በጣም ብዙ እንደዚህ ኮንተስትድ የሆነ ማንነት ያለባቸው ሀገሮች አሉ። ቶሎ ወደ ግጭት አይሄዱም። አትሊስት ወደ ተደራጀ ግጭት አይሄዱም። ወደ ግጭቱ ለምሳሌ ኬንያንም ከወሰድን የተደራጀ ጉሬላ ምናምን ነገር አልነበራቸውም፣ እንጂ ግጭቶች ይኖራሉ እኛ ጋር ግን እሱ ታሪክ ስላለ ራሱ ማለት ከዚህ በፊት ችግሮችን በዛ መንገድ ፈተ ስለምናቅ ራሱ የሰው አእምሮ ገና ሲያስብ ከሜኑ ውስጥ አለበት። ይሄ ጠመንጃ መተኮስ ሩቅ አይደለም። ማለት በፊት ሆኖም ማያውቅ አገር አሁን ከዚህ የባሰ ችግርም ቢኖረው ሌሎች መንገዶችን ይጠቀማል ሌላ ማህበረሰብ። ስለዚህ እኛ በዛ ሂደት ውስጥ ማለፋችን ልክ ስታስብ ከሜኑ ውስጥ ማለት መነጋገርም ሊሆን ይችላል። ግን መተኮስ በቃ እንትን ነው ማለት እኔም በግሌ አስቤ ለመሳተፍም ጥረት አድርጌ የማውቅበት ስላለ ወዲያውኑ ከሚመጡል ነገሮች ውስጥ ነው። ተመሳሳይ ችግር ያላቸው ሀገሮች ማለት ልክ እንደኛው በብዙ ነገሮች ላይ የጋራ ግንዛቤ በደንብ ያላደገበት እና በሀገረ መንግስት ምስረት ላይ ሙሉ በሙሉ ማህበረሰቦች ያልተስማሙበት ሌሎች ሀገሮችም ግን የግጭት ደግሞ የቫዮለንስ ግጭት የሌላቸው ሀገሮች ግጭቶችን ቢኖሩ ወዲያውኑ አይመጣላቸውም። ይሄ ነገር ግን የእኛ ሜኑ ውስጥ አለን። ስለዚህ በቃ ኢዝሊ ነው ማለቴ። ምግብ ቤት ገብተህ የምታውቀውን ምግብ ነው የምታዘው፣ የማታውቀውን ምግብ አታዘም። እና የእኛ ሜኑ ውስጥ አንደኛው ግጭት ነው ብዬ ነው የማስበው። ግን ደግሞ እንደምናየው ግጭት በጣም ጥሩ ውጤት አምጥቶ አያውቅም። ጥሩ ውጤት ብቻ ሳይሆን ትግል የሚባለው የሰው ልጅ መታገል አለበት ብዬ ነው ማምነው። ግን ትግል የሚባለው የሰው ልጅ አሁን ካለበት ሁኔታ አሁን ካለበት ሂማን ኮንዲሽን ወደተሻለ ደረጃ ለማድረስ ነው። በኢኮኖሚም የተሻለ ደረጃ፣ ባህሉ እንዲያድግለት፣ ቋንቋው እንዲዳበረለት፣ ሰላም እንዲሆን፣ ወጥቶ እንዲገባ፣ ሰርቶ እንዲኖር አይነት ነገር ማድረግ ነው። እነዚህን ግጭቶች በሞከርንባቸው ቦታዎች ግጭቱ ሲደረግ ማለት ለምሳሌ ጦርነቶቹ ሲደረጉ ከነበረ ሁኔታ የተሻለ ሁኔታ አይደለም ያገኘ ነው። ባለፉት አምስት ስድስት ዓመታት በተለያየ ክልል ውስጥ የተለያየ አይነት ግጭቶች ናቸው ያሉት። እነዚህ ግጭቶ እነዚህ ክልሎች እነዚህ ጦርነቶች ከመደረጋቸው በፊት የነበሩበት ሁኔታና አሁን ያሉበት ሁኔታ በጣም ማለት የነበሩበት ሁኔታ በጣም የተሻለበት ሁኔታ ነው ያለው እና አንድ ቦታ ተደርጎ በጣም መጥፎ ውጤት አምጥቶ ብዙ ሰው ተጎድቶ በጣም አምራች የሆነ ሰው ወይ ሞቶ ወይ አካል ጎሎ እና ሌሎች ማህበራዊ ቀውሶች ተፈጥረው እያየንም፣ ሌላ ቦታ ያለን ሰዎች ደግሞ ወደ እኛ ሰፈር እንጠረዋለን። ይህንን ግጭትና ይሄ ሜኑዋችን ውስጥ አንደኛው ነገር መሆኑን ነው የሚያሳየው። ከሜኑዋችን ካልወረደ ማለት በቃ ይሄ ነገር ሁኔታችን እያሻሻል አይደለም ማለት። አንዳንድ ሰዎች ማህበረሰብ ለሚሉት ሰዎች እናስባለን፣ የእነሱን ሁኔታ ለማሻሻል ነው የምንዋጋው ብለው፣ ግን ሞት ወደ ቄው ነገር ነው የሚጋብዙት እና ይሄ ነገር እንደገና ማየት ያለብን ይመስለኛል እና ሌላም ሀገር እንደዚህ አይነት ነገሮች ተከስተው ያውቃሉ እና ይሄ ነገር አያዋጣንም ብለው ለምሳሌ አርምድ ሙቭመንት የሚያደርግ አይዶነ ኤታ የሚባል ድርጅት ብዙ ሰው የሚያውቀው ድሮ ያውቀዋል። በእኔ እድሜ ናስ ሰማ ያደርኩት ባስክ የሚባል ሰሜን ስፔን ውስጥ የሚገኝ አካባቢን ከስፔን ነፃ ለማውጣት ሲታገል የነበረ ድርጅት ነው። ረዥም ዓመት ነው የቆየው። 1970ዎች ውስጥ ነው የጀመረውና። ብዙ ውጤት አላመጣም፣ ግን በጣም አት ሚዝሪ ነው ያመጣው ለሰው እና አት ሳም ፖይንት ይሄ ነገር እንታገልለታለን የምንለውን ህዝብ ራሱ ስለሚጎዳ አያስፈልገንም ብሎ ዩኒላተራል ነጎሼት ሳያደረጉ እንዲሻል ነጎሼት ረዥም ጊዜ ሲያደረጉ ነበረ። መጨረሻ ላይ ግን 2018 ራሳቸው ዲሳርም አረጉ። ማለት ዲሳርም ግን ፊዚካሊ ዲሳርም ማድረግ ብቻ ሳይሆን ይሄ ነገር የማንስማማበት ብዙ ነገር አለ እነዚህ ነገሮች ተነጋግረን መፍታት እንችላለን። የማይፈቱ ነገሮችም ሊኖሩ ይችላሉ፤ ግን ልዩነት ኖሮንም አብረን መኖር እንችላለን። እነዚህ ነገሮች ግን አሁን በምናደርገው መንገድ የምንቆጭለትን ማህበረሰብ አሁን ካለበት ሁኔታ በደንብ እያሻሻለው ነው ወይስ እያሻሻል አይደለም ብሎ ሰው ራሱን መጠየቅ ያለበት ነው የሚመስለኝ። እና አንዳንድ ጊዜ ደግሞ ግጭት ውስጥ ለምሳሌ ሶስት ዓመት አራት ዓመት አምስት ዓመት ከቆየ አስራ አምስት ዓመት የነበረ ልጅ አምስት ዓመት ግጭት ውስጥ ከቆየ ትምህርት ቤት እንደምታውቀው በእንደዚ አይነት ሁኔታ ውስጥ ሊኖር አይችልም። አምስት ዓመት ኤክስፒሪየንስ ያለው ማለት በጣም ብዙ ማህበራዊ ትስስሮች የተበላሹበት፣ ወንጀል የተስፋፋበት፣ ትምህርት የሌለበት፣ ማምረት የማይቻልበት፣ ዝርፊያ፣ ስርዓት አልበኝነት በጣም የሚዳብርበት ነው። ቀና ሆኖ ሊያድጉ የሚችሉ ልጆች እራሳቸው እንደዚ አይነት ኤንቫይሮንመንት ውስጥ ካደግ የሰዎችን ሼፕ በግለሰብ ደረጃ ብቻ አይደለም ማህበረሰቡ ውስጥ ያለው ኦርደር ወይንም ደግሞ ስርዓት ህግ ምናምን ነገር ነው የሚወስነው እና ከዛ በኋላ ምን አይነት ማህበረሰብ ተፈጥሮ የተሻለ ሁኔታ ይፈጠራል ምን ያህል ያንን ነገር ደግሞ እንደገና መልሶ ለመገንባት ምን ያህል ጊዜ ይወስዳል የሚለውን ከዚህ በፊትም ከሆኑት ከዚህ በፊት ከነበሩትም ቁስሎች እየሆኑ ካሉትም አይ ቲንክ መማርና በጣም በአዲስ መልክ ለማየት መዘጋጀት ያለበት ይመስለኛል ሰው የተለየ መፍትሄ የለኝም ማለት እነዚህ ግጭቶች ሳይ አለመሆን ነው ዋና አማራጭ መሆን ያለበት። ከሆኑ በኋላ ደግሞ አሁን ባሉበት ደረጃ ማስቆም እና መነጋገር ያስፈልጋል። ምክንያቱም አንዴ ግጭት ውስጥ ከገባ ወይ ጦርነት ውስጥ ከገባ ብዙ ጊዜ ጦርነት የራሱ የራሱ ህይወት ይፈጥራል። ዝም ብሎ አይሄድም። ማለት ዝም ብለህ በቃ ስትፈልግ ልክ ኦን አድርገህ የሆነ ጊዜ የምታቆሙ አይነት ነገር አይደለም። የራሱ ኢኮኖሚ ይፈጥራል። ከዛ የሚያተርፍ ሰው ይፈጠራል። በዛ ሂደት ውስጥ በጣም ብዙ ቁስሎችና ቂሞች ይፈጠራሉ። በፊት ከነበሩት ባሱ በጣም ጠንካራ የሆኑ ትርክቶች ይፈጠራሉ። ጥላቻ እንትን የሚያደርጉ አዳዲስ ፍርሃቶች ይፈጠራሉ። በዛ ምክንያት እና ለዛ መሳሪያ የሚያቀብሉ ይሄ ግጭት መኖሩ የሚጠቅማቸው የሩቅ ኃይሎችም እዚህ ውስጥ ይጋበዛሉ። ስለዚህ ራሱን የቻለ ህይወት ይፈጥራል እና ይሄ ደግሞ የትኛውንም አካል ማለቴ የተለያየ አመለካከት ሊኖረን ይችላል። አንድ ሀገር ውስጥ ነው ያለ ነው። ጥቅማችን ዞሮ ዞሮ የተሳሰረ ነገር ነው። አንደኛውን በማጥፋት ሊጠፋም አይችልም። በማጥፋት የሚገኝ ድል ይኖራል ብዬ አላስብም። ስለዚህ ቁጭ ብሎ መነጋገር ያስፈልጋል እና እነዚህ ነገሮች በቀጠሉ ቁጥር የበለጠ ጉዳት እንደሚያደርሱ ደግሞ ሁሉም ሰው መገንዘብ ያለበት። ማለት አትራፊ የሆነ እያደገ የሚሄድ በጣም ትንሽ ሰው ነው ከጦርነት የሚያተርፈው ከዛ ውጭ ለቅሶ ነው ማለት የእናቶች ሕክምና ማጣት ነው፣ ትምህርት ማጣት ነው። ምንም አይነት ማለት እርሻ ማረስ፣ መነገድ፣ መስራት እነዚህ ነገሮች በጣም ይታወቃሉ። እና በዛ ሂደት ውስጥ የምር ለህዝብ አስባለሁ የሚል የሚያተርፈው ነገር ስለሌለ ከማ ጋር ምን መፍታት አለብኝ ብቻ ሳይሆን ይሄ ነገር በቀጠለ ቁጥር ምን ይጠቅመኛል የሚለውን ነገር ሁሉም እዚህ ውስጥ የሚሳተፉ ኃይሎች እንደገና አይተው ተነጋግረው እነዚህ ነገሮች በሂደት ከኛ ሜን ውስጥ እንዲወጡ አብሮ መስራት ያለባቸው ይመስለኛል። የተለየ መልስ የለም።